አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም። ጥቅምት 14 በዚች ቀን ከ72 አርዴት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊልጶስ አረፈ። ጌታችንም በቂሳሪ ሀገር ውስጥ ባለፈ ጊዜ በውስጡ አስተማረ። ትምህርቱንም ሰምቶ ከብሪግባውና ጌታችንን አምኖ ተከተለው። ከ72 አርዴትም ጋር ተቆጠረ። ጌታችንም የሰብኩ ዘንድ ሁለት ሁለት አድርጎ በላካቸው ጊዜ ከርሳቸው አንዱ የደቅ መዝሙር ነው። ከመድኃኒታችን እርገት በኋላ ሐዋርያት ከሾሟቸው ከሰባቱ ዲያቆናት ውስጥ የተቆጠረ ነው። እርሱም ወደ ሰማሪያ ወርዶ አስተማረ፣ ብዙዎችንም አሳምኖ የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ የተጎዳውን ሰራይኛ ሲሞንን ማጥምቆት ነበር፣ እርሱ የመንፈስ ቅዱስን ጸጋ በገንዘብ ሊገዛ አስቧልና። ከዚህም በኋላ ወደ ጋዛ በሚወስደው መንገድ ይሄድ ዘንድ መንፈስ ቅዱስ ፊልጶስን አዘዘው። በሄደም ጊዜ ለኢትዮጵያ ንግሥት ለህንደኬ በጆሮንዶዋ የሆነ ጃንደረባውን አገኘው። እርሱም እንደ በግ ሊታረድ መጣ የሚለውን የነቢዩ የኢሳይያስን መጽሐፍ ያነብ ነበር። ፊልጶስም ጃንደረባውን፣ የምታነበውን ታስተውለዋለህን? አለው። ጃንደረባውም ያስተማረኝ ሳይኖር እንዴት አውቃለሁ? አለ። ፊልጶስም ስለ ጌታችን ስለ መከራው፣ ለዓለም ሁሉ ድኅነት ስለሆነው ሞቱ እንደተነገረ ተረጉመለት። ጃንደረባውም ጌታችን ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አመነ። ያን ጊዜም በፊልጶስ እጅ ከወንዝ ውሃ ተጠመቀ። ከውሃውም በወጡ ጊዜ መንፈስ ቅዱስ ፊልጶስን ነጥቆ ወሰደው። ጃንደረባውም ሁለተኛ አላየውም። ፊልጶስም ወደ አዛጦን ከተማ ደረሰ። እያስተማረም እስከ ቂሳሪያ ሄደ። በከተማዎች ሁሉ በመዞር ወንጌልን ሰበከ። ከአይሁድና ከሳሞራውያንም ብዙዎችን ከብሪግባውና ጌታችን ኢየሱስ ክርስቶስን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 የዚህ ቅዱስ የአባቱ ስም አውፊሚያኖስ የእናቱ አግሊያስ ነው። እነርሱም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። አብዝተውም ይመጸውታሉ። ሁልጊዜም ይጸለያሉ። እስከ ዘጠኝ ሰዓትም ይጾማሉ። ድሆችንና ችግረኞችን ሳይዙ አይበሉም። ነገር ግን ልጆች የሏቸውም ነበር። የእግዚአብሔርን ፈቃድ የሚያደርግ የተባረከ ልጅን ይሰጣቸው ዘንድ እግዚአብሔርን የለመኑት ነበር። ጌታችንም ልመናቸውን ተቀብሎ ይህን መልኩ እጅግ ያማረ የከበረና የተባረከ ልጅን ሰጣቸው። በወለዱትም ጊዜ በእርሱ ደስ ብሏቸው ለህዱሆችና ለምስኪኖች ታላቅ ምሳ አደረጉ። ስሙንም ሙሴ ብለው ሰየሙት። ትርጓሜውም የእግዚአብሔር ሰው ማለት ነው፤ ስለ እርሱ እግዚአብሔር ልመናቸውን ሰምቷልና። ከዚህም በኋላ ሙሴን በመልካም አስተዳደግ አሳደጉት። መንፈሳዊና ሥጋዊ ትምህርትን፣ ጥበብን ሁሉ አስተማሩት። አድጎም በጎለመሰ ጊዜ አባቱ አውፊሚያኖስ ሚስቱ አግሊያስን፣ እነሆ ልጃችን ሙሴ አደገ፣ ሚስት ልናጋባውና በጋብቻውም ደስ ልየን ለእኛ ይገባናል አላት። የሙሴ እናት አግሊያስም ሰምታ በዚህ ነገር ደስ አላት። ከሮሚ ሀገር ታላላቆች ሰዎች ወገንም መልኳ እጅግ ያማረ አንዲት ብላቴና አጋቡት። ታላቅ ሰርግንም በማዘጋጀት ሸልመው አስጊጠው በቤተ ክርስቲያን ውስጥ በጋብቻ ስርዓት አክሊላትን አቅዳጇቸው። ከዚህ በኋላ ስጋውና ደሙን ተቀብለው ወደሚሰረጉበት ቤት ገቡ። ከዚህ በኋላ በማግስቱ አውፍሚያኖስ ሚዜውን ጠርቶ እንዲህ አለው፣ ሙሽራው ወደ ሙሽሪቱ ገብቶ የጋብቻውን ህግ እንዲፈጽም ንገረው። ያ ሚዜውም በነገረው ጊዜ ወደ ሙሽሪቷ ገባ። ድንቅ የሆነ ውበቷንና ደም ግባቷን ተመለከተ። በልቡም አስቦ እንዲህ አለ፣ ይህ ሁሉ ውበትና ደም ግባት አላፊ ጠፊ አይደለምን? ይህንንም ብሎ ወደ ሰማያዊት መንግስቱ የሚደርስበትን መንገድ እንዲመራው እግዚአብሔርን ለመነው። ሙሽራይቱንም እንዲህ አላት፣ የተባረክሽ እህቴ ሰላም ይሁንልሽ፣ እግዚአብሔር ፍቅር አንድነት ከአንቺ ጋር ይኑር፣ ከግብሪግባውና በጌታችን ኢየሱስ ክርስቶስ ዘንድ እስከምንገናኝ ደህና ሁኚ። ይህንንም በሚላት ጊዜ ልብሶቹን አውልቆ ሰጥቷት ከእርሷ ዘንድ ወጣ። የተሞሸረበትንም ስለውጦ ከባህር ዳርቻ እስከሚደርስ መንገዱን ተጓዘ። ልብሶቹንም ሁሉ ሽጦ ለድሆችና ለችግረኞች ምጽዋትን ሰጠ። እርሱም ጨርቅ በመልበስ እንደ ድሃ ሆኖ ቁራሽ እንጀራ እየለመነ በየጥቂቱ እየተመገበ እስከ ሀገረ ሮሃ ድረስ ደሄደ። ከዚያም በደረሰ ጊዜ ወደ ቤተ ክርስቲያን ውስጥ ገብቶ ለሮሃ ንጉሥ ለአቃሪዎስ በስብከቱ ወራት የተላከለትን ክብር ይግባውና የጌታችን የኢየሱስ ክርስቶስን ስዕልና የእመቤታችንን የቅድስት ድንግል ማርያምን ስዕል አግኝቶ ከስዕሎቹ ተሳልሞ በረከትን ተቀበለ። ወደ ልዑል እግዚአብሔርም ፈጽሞ እያመሰገነ ጸለየ። ወጥቶም ኑሮውን ከድሆችና ከምስኪኖች ጋር አደረገ። ከዚህም በኋላ መጸለይና መጾምን ጀመረ። እስከ ምሽትም ይጾማል፣ በቀንና በሌሊትም ጸሎቱ አያቋርጥም። ምጽዋትንም ከድሆች ጋር ተቀብሎ እርሱ መልሶ ለሌሎች ይሰጣል። በዚያችም ምለት በነጋ ጊዜ ወደ ሰርጉ አዳራሽ አባትና እናቱ ሲገቡ ሙሽራው ልጃቸው ሙሴ በጫጉላው ቤት እንደሌለ ሰሙ። ደስታቸውም ወደ ሐዘን የሰርጉም ዘፈን ወደ ለቅሶ፣ ወደ ዋይታ ተለወጠ። ከዚህ በኋላ አውፍሚያኖስ ባሮቹን ጠርቶ ብዙ ገንዘብ ሰጣቸው። እንዲህም አላቸው፣ ልጄን እስከምታገኙት ድረስ ሁለት ሁለት እየሆናቸው ወደ ሀገሩ ሁሉ ሂዱ፣ ለድሆችና ለችግረኞች ምጽዋትን ስጧቸው። እነርሱም በሀገሩ ሁሉ ተበታተኑ። ከአባቱ አገልጋዮችም ሁለቱ አገኙት፣ ግን አላወቁትም። ምጽዋትንም ከድሆች ጋር ሰጡት። ቅዱስ ሙሴ ማውቋቸው እንዲ ብሎ አመሰገነ፣ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ስለ አንተ ፍቅር ከአባቴ ባሮች እጅ መጽዋትን እቀበል ዘንድ ለዚህ ታላቅ ክብር አድልህኛልና አመሰግናለሁ። የአባቱ አገልጋዮችም ብዙ ወራት በሁሉ አገሮች ሲዞሩ ኖረው ወደ አውፍሚያኖስ ጌታቸው ተመለሱ። የእግዚአብሔር ሰው ቅዱስ ሙሴም ከሰንበት ቀኖች በቀር እህልን የማይቀምስ እስኪሆን ድረስ ተጋድሎን በመጨመር በየሁለት በየሶስት ቀኖች የሚጾም ሆነ። ከዚህም በኋላ መቤታችን የከበረች ድንግል ማርያም ከዚህች ቤተክርስቲያን ካህናት ውስጥ ለአንድ ደግ ጻድቅ ቄስ ተገልጻ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 የሱም ወደ ቤተ መቅደስ አስገባህ ዘንድ ከቅድስት ድንግል እመቤታችን ማርያም ወደ አንተ ተልኬያለሁ ብሎ መለሰለት። ወደ ቤተ መቅደስ የሚያስገባው ዘንድ እንዳዘዘችው ነገረው። ከዚህም በኋላ አስገባው። ከዚህም በኋላ የእግዚአብሔር ሰው ሙሴ ወደ ሀገረ ጠርሴ ሲሄድ ዘንድ አስቦ፣ እርሷም የሐዋርያው ቅዱስ ጳውሎስ አገር ናት። እንዲህም አለ እስከ ዕለተ ሞቴ በውስጧ እኖራለሁ። ስጋው ምንም በሮሚ ያገር የሚኖር ቢሆን የትውልድ አገሩ ናትና በረከትን እቀበላለሁ ብሎ ነው። በሌሊትም ወጥቶ ወደ ባህር ዳርቻ ሄደ። ወደ ጠርሴስ የሚሄድ ዘንድ በመርከብ ተጫነ። በባህር መካከልም ታላቅ ነፋስ ተነሳባቸው። ባህሩም ከነፋሱ ኃይል የተነሳ ታወከ። ወዴትም እንደሚሄዱ አያውቁትም ነበር ቀኑ ጨልሞባቸዋልና፣ ስለ ነፍሳቸው ደህነት ወደ እግዚአብሔር ለመኑ። በዚያን ጊዜ ባህሩ ጸጥ ብሎ ታላቅ ደስታ ሆነ። ብርሃንም ታየ። ወደ ሮሚያ ሀገር ወደብም እንደደረሱ አወቁ።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 ዋጋህንም የሚሰጥህ እግዚአብሔር ነውና። በዚያን ጊዜ አውፍሚያኖስ የልጁ የሙሴ ስደት አስታውሶ በተቃጠለ ልብ አለቀሰ። መኖሪያውንም በቤቱ ደጅ እንዲሰሩለት አዘዘለት። ሁለተኛም ከአገልጋዮቹ አንዱን በሚሻው ነገር ሁሉ እንዲያገለግለው አዘዘው። የእግዚአብሔር ሰው ሙሴ ያን የሚያገለግለውን ወንድሜ ሆይ፣ ከሰንበት ቀኖች በቀር መብልና መጠጥ እንዳታመጣልኝ እለምንሃለሁ። ይኸውም ከቁርባን በኋላ ግማሽ እንጀራና የጽዋ ውሃ ብቻ ነው አለው። በጾምና በጸሎት እየተጋደለ በዚያ በአባቱ ልጅ 12 ዓመት ኖረ። ሰውን የሚወድ ቸር ጌታችን ኢየሱስ ክርስቶስ ከዚህ ዓለም ድካም ሊያሳርፈው ወዶ ተገለጠለት። እንዲህም አለው። የመረጥኩህ አንተ ብፁነህ አንተ ፈቃዴን እፈጽምሃልና በዚህ ዓለም ከደስታ ሐዘንን ከብልጽግና ድህነትን መርጠሃልና እኔም የማይጠፋ ብልጽግናን ሰጥሃለሁ። ዳግመኛም ስምህን ለሚጠራ መታሰቢያህንም ለሚያደርግ የተራበውን ለሚያጠገብ የተጠማውን ለሚያጠጣ የተራቆተውን ለሚያለብስ ገድልህንም ለሚጽፍ ወይም ለሚያጽፍ ስለ ስምህ በጎ ሥራ ሁሉ ለሚሠራ ቃል ኪዳንን ሰጠው። በሰማያዊት መንግስትም በጎ ዋጋን እየሰጥሃለው ተጠራጣሪ ካልሆነ በዚህ ዓለምም እጠብቋለሁ ከበጎ ነገር ሁሉ ምንም አላሳጣውም። አሁንም ከአራት ቀን በኋላ እወስድሃለሁ። ምርጦቼ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ካሉበትም አኖርሃለሁ ይህንንም ብሎት ከእርሱ ዘንድ ወደ ሰማይ በታላቅ ክብር አረገ። ቅዱስ ሙሴም ከእግዚአብሔር ዘንድ ይህን ጸጋ በተሰጠበት ጊዜ እጅግ ደስ አለው። ያን የሚያገለግለውንም ወንድሜ ሆይ እንግዲህ ስለ እኔ ከመድከም ታርፋለህና ወረቀትና ቀለም አምጣልኝ ብሎ ያን አገልጋይ ካነጋገሩ የተነሳ ድንቆ ወረቀቱንና ቀለሙን አመጣለት። የከበረ የእግዚአብሔር ሰው ሙሴ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ጻፈ። በአራተኛውም ቀን ያችን የጻፋትን መጽሐፍ በእጁ ጨበጣት። በእሁድ ቀንም በሰላም አረፈ። መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማይታት ለሚያገለግሉት የዘላለም ተድላ ደስታ የሚሰጥ ለነበረና ለሚኖር ፈጣሪያችን ምስጋና ይሁን እያለ ነፍሱን ተቀበሏት። ህዝቡም ሁሉ በቅዳሴ ጊዜ በቤተ ክርስቲያን ውስጥ ተሰብስበው እያሉ ከመሰውያው ላይ የጌታችን ሕጎቹና ስርዓቱን የሚያደርጉ ደጋጎች፣ አገልጋዮች፣ ባሮች የተመሰገኑ ናቸው እነርሱ ወደ ዘላለም ተድላ ደስታ ይገባሉና የሚል ቃልን ሲጮህ ሰሙ። ሊቀ ጳጳሳቱና ኤጲስቆጶሳቱ፣ ቀሳውስትና ዲያቆናቱ፣ ህዝቡም ሁሉ በሰሙ ጊዜ በላያቸው ታላቅ ፍርሃት ወደቀባቸው። የቅዳሴውም ስርዓት ከተፈጸመ በኋላ ይህን ምስጢር ይገልጽላቸው ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ በመጸለይ ማለዱ። በዚያን ጊዜ የእግዚአብሔርን ሰው በአውፍሚያኖስ ቤት ፈለጉት። እነሆ እነርሱ ነፍሱን በእግዚአብሔር እጅ ሰጥቷልና የሚልንም ቃል ሰሙ። ሊቀጳጳሳቱም ይህን ነገር ሰምቶ አፍሚያኖስ ጠራውና የታላቅ ጸጋህ በቤት ውስጥ ሲኖር በሕይወቱ ሳለ እንድንጎበኘውና በረከቱንም እንድንቀበል ለምን አልነገርከንም አለው አፍሚያኖስም እንዲህ ብሎ መለሰ ክቡር አባቶ የቅድስና ይመስክር ይህን የሚመስል በቤቴ ውስጥ እንዳለ አላወቅኩም በዚያን ጊዜ ሊቀጳጳሳቱ ከሁሉ ካይናትና ከሕዝቡ ጋር ተነስቶ ወደ አፍሚያኖስ ቤት ሄደ የከበረ የእግዚአብሔር ሰው ሙሴንም ባረፈበት ቦታ ገኙት ክርታሱን በእጁ ውስጥ ነው። ሊቀ ጳጳሳቱም ያቺን ክርታስ አስቶ የእግዚአብሔር ሰው ሙሴ የአውፍሚያኖስ ልጅ እናቱም አግሊያስ እስከሚለው ስሙ እስኪደርስ በሕዝቡ ፊት አነበባት። እናትና አባቱም በሰሙ ጊዜ ደነገጡ፣ መራር ረግሶን አለቀሱ፣ ቤተሰቦቻቸውም ሁሉ። ከዚህም በኋላ ሊቀ ጳጳሳቱ አጽናንቶ ጸጥ አደረጋቸው። በዚያን ጊዜ ሊቀ ጳጳሳቱ የሐር ልብስ አስመጥቶ በክብር ገነዘው፣ ወደ ቤተ ክርስቲያንም ወሰደው።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 ነገር ግን ከቶ አንድ እንኳን ወገደ ገንዘብ የሄደ የለም። ከዚህም በኋላ ሥጋውን በታላቋ በሐዋርያት ጴጥሮስና ጳውሎስ ቤተክርስቲያን አኖሩ። ከሥጋውን ብዙ ድንቆች ተአምራት ተደረጉ። እውሮች አይተዋልና፣ አንካሶችም ቀንተው ይሄዳሉና፣ ደንቆሮችም ይሰማሉና፣ ለምጻሞችም ይነጻሉና፣ አጋንንትም ያደሩባቸው ይወጡላቸዋልና፣ ሁሉም ካለባቸው ደዌ ይድናሉና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሚን። በዚህች ቀን ዳግመኛ የቁስጥንጥንያ ንጉስ የቴዎዶሲዮስ ልጅ ቅዱስ ገብረ ክርስቶስ የእረፍቱ መታሰቢያ ነው። ይህም ቴዎዶሲዎስ እግዚአብሔርን የሚፈራ ነው። ሚስቱም በጎ የምትሰራ እግዚአብሔርም የምትፈራ ናት። ስቧም መርኬዛ ነው። እነርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌምም ሄደው ስዕለትን ተሳሉ። ቸር መሐሪ ወደ ሆነ ወደ እግዚአብሔርም ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ሰጣቸው። ስሙንም አብድል መሲህ ብለው ሰየሙት። ትርጓሚውም ገብረ ክርስቶስ ማለት ነው። የቤተ ክርስቲያንን ትምህርት ሁሉ፣ የስጋዊውን ትምህርት አስተማሩት። አድጎ በጎለመሰም ጊዜ የሮሚውን ንጉሥ ልጅ አጭተው እንደ ስርዓቱ አጋቡት። ከሌሊቱ እኩሌታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳንን አደረገ ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻው ጸለየ። የተሞሸረበትን ልብስ ከላዩ አውልቆ የግምጃ ልብስንም ለበሰ። ወደ ሙሽሪትም ሄዶ ራሷን ሳማት፣ እንዲህም እያለ ተሰናበታት። እግዚአብሔር ካንቺ ጋር ይኑር፣ ከሰይጣን ስራ ሁሉ ያድንሽ። እርሷም አልቅሳ ጌታዬ ወዴት ትሄዳለ ለማንስ ትተወኛለህ? አለችው። እርሱም በእግዚአብሔር ዘንድ እተውሻለሁ፣ እኔም ጌታዬ ኢየሱስ ክርስቶስ ልከተለው ይሄዳለሁ የአባቴ መንግስት አላፊ ነውና አንቺም መሃላሽን አስቢ አላት። ያን ጊዜ መሃላዋን አስባ ዝም አለች። ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባህር ዳርቻም ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የአመት መንገድ ወደሚሆን አርማንያም እስከሚደርስ ከእርሱ ጋር ተጓዘ። ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባህር ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ የአመት መንገድ ወደሚሆን ወደ አርሜኒያ እስከሚደርስ ከነርሱ ጋር ተጓዘ። ነክቶ ወደ ሰርጉ አዳራሽ አባት እና እናቱ በገቦ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃችን ወዴታለ ብለው ጠየቋት። እርሷም እንዲያለቻቸው በሌሊት ወደ እኔ ገባ፣ መሃላን አማለኝ፣ ከእኔ ጋር ቃል ኪዳን አደረገ፣ ራሴንም ስሞኝ ከእኔ ዘንድ ወጣ። እኔም እያለቀስኩ ብቻዬን አደርኩ። ነገሯንም ሰምተው ወድቀው በመጮ ታላቅ ለቅሶን አለቀሱ። በዚያችም ጊዜ በሀገሮች ውስጥ ሁሉ ልጁን ገብረ ክርስቶስን ይፈልጉ ዘንድ ንጉሱ 500 አገልጋዮቹን ላከ። ለድሆችና ለምስኪኖች ምጽዋት አድርገው የሚሰጧቸውን ብዙ ገንዘብ ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርመኒያ ሀገር በተሰራሽ በአንዲት ቤተክርስቲያን ደጅ የሚኖር ሆነ። አባቱ የላካቸው ሁለቱ አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ። ነገር ግን ወሬውን ማግኘት ተሳናቸው። ለድሆችም ምጽዋትን ሰጡ። እርሱም ከድሆች ጋር ምጽዋትን ተቀበለ። በዚያም አስራ አምስት ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጸችለት። ቦታውንም አመልክታ እንዲህ አለችው፣ የእግዚአብሔር ሰው ገብረ ክርስቶስን ይዘ ከቤተ ክርስቲያን ውስጥ አስገባው፣ ከውጭ አትተወው። ቄሱም እመቤታችን እንዳዘዘችው አደረገ። ከዚህ በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነሳ። ከእመቤታችንም ስዕል ፊት ቆሞ ጸለየ። እንዲህም አላት፣ እመቤቴ ሆይ የተሰወረ ስራዬን አንቺ ለምን ገለጥሽ? አሁንም ወደሚሻለኝ መሪኝ። ይህንንም ብሎ የእመቤታችንን ስዕሏን ተሳልሞ በሌሊት ወጥቶ ወደ ባይሩ ወደብ ደረሰ። ወደ ሌላም ሀገር ሊሄድ ወዶ በመርከብ ተሳፈረ። ነገር ግን በእግዚአብሔር ፈቃድ ከአባቱ ሀገር ደረሰ። የአባቱና የእናቱን ባሮች እየናቁትና እየሰደቡት በአባቱ ልጅ 15 ዓመት ኖረ። ሲገቡና ሲወጡም ሽታው እንዳያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጪትና ድስትም አጥበው በላዩ ይደፉበታል። ውሾችም እንዲናከሱበትና እንዲበሉት የስጋ ትርፍራፊ ይጥሉበታል። ውሾች ግን ቁስሉን ይልሱለት ነበር። እንደዚህም አብዝተው አሰቃዩት። ከዚህ በኋላ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታ ኢየሱስ ክርስቶስ ወይ፣ ለአባቴና ለእናቴ ባሮች በደል እንዳልሆነባቸው ወደ አንተው ሰደኝ። በዚያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ ገድሉን ከመጀመሪያው እስከ መጨረሻው ጻፈ። በእጁም ጨብጧት አረፈ። በሁድ ቀንም ሕዝቡ ሁሉና ካህናቱ ከሊቀ ጳጳሳቱ ጋር በቅዳሴው ጊዜ በቤተ ክርስቲያን ውስጥ ሳሉ የእግዚአብሔርን ሰው በንጉሱ በቴዎዶስዮስ ቤት ፈለጉት የሚል ቃል ከሰማይ ሰሙ። በዚያን ጊዜ ሄደው ባረፈበት ቦታ አገኙት። በእጁም ውስጥ የጨበጣት ክርታስ አዩ። ሊወስዷትም ሽተው መውሰድ ተሳናቸው። በአንድነትም በጸለዩ ጊዜ እጁ ተፈታ። ወስደው አነበቧት። አባቱና እናቱም ልጃቸው እንደሆነ አወቁ። ታላቅ ጩኸትም ሆነ መሪር ለቅሶንም አለቀሱ። አክብረውም ቀበሩት። መቃብሩን በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ተአምራትን የሚያደርግ ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የታላቁና የከበረው አባታችን አቡነ አረጋዊ ዘሚካኤል የሚባለው መታሰቢያው ነው። ይህም ቅዱስ ከእርሱ ጋር ዘጠኝ የሆኑትን ቅዱሳን የእግዚአብሔር አገልጋዮችን ወደ ኢትዮጵያ አገር እስካደረሳቸው ድረስ በመንገድ የመራቸው እርሱ ነው። እርሱም የዘንዶ ጅራት በመያዝ ከደብረ ዳሞ ተራራ ላይ ወጣ። በዚያም ፍጹም የሆነ ተጋድሎን ፈጽሞ ከብሪግባውና ከጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳንን ተቀበለ። ከመምህሩ ካባ ጳኩሚት ዘንድ እንደተማረ ለልጆቹ መነኮሳት ስርዓተ ማህበርን ሰራላቸው። ከዚህም በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ አሚን። በዚህችም ቀን የመራከዋና ከእርሱ ጋር ያሉ ሰማይታት የዱማቴዎስና የእምራይስ የአራት መቶ ሰላሳ አንድ ሰማይታት መታሰቢያቸው ሆነ። እግዚአብሔርም በጸሎታቸው ይማረን በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን።